እንዳልክ ጠፋ፣ ተሸነፈ እንደ ቤተሰቦች ሜዳውንም ሄሉዬንም ለያብጥሎ ጠፍቷል። እንግዲህ እንዳልክ ከጠፋ ያው ሰንበት በት ብሏል። እነዛ የመሳሰሉ ውብ ቃላቶችን ሁሉ ይዞን የጠፋው ሄሉዬ የኔ ወርቅ ሄሉዬ የኔ ዳይመንድ ሄሉዬ አስር ዓመትም ቢሆን እጠብቅሻለሁ እንጂ ሌላ ህይወት አልፈልግም። በእጅ ያዙት ወርቅ እንደ መዳብ ሆኖ ቢነበር የሚሉ እነዛ ጣፋጭ እንደ ጣፋጭ የሆኑ ቃላቶችን ይዞ እንግዲህ እንዳልክ ከይቱ መንደር ከጠፋ ሰንበት በት ብሏል። ሁላችንም በጉጉት የምንጠብቀው አንድ ሰርፕራይዝ ይኖራል ብለን እየጠበቅን ነበር። በተለይ እኔ። እሱም ደግሞ ያው ናቲን ሁላችሁም ታቁታላችሁ ብዬ አስባለሁ። በቲክቶክ እንግዲህ ሄሉዬን አምጥቶ ሰርፕራይዝ ያደርገዋል እርቅ ይፈጠራል ብዬ የእውነት በጉጉት ስጠብቅ ነበረ። እንግዲህ በዛን ሰዓት ናቲና እንዳልክ ከሰሩ ቪዲዮ ጀምሮ ቪዲዮም፣ እነዛ የመሳሰሉ ቃላቶቹም፣ የሄሉዬ ፎቶዎቹም፣ የራሱም ሳይቀር አንድ ላይ ከእንዳልክ ጋር ጠፍተዋል። ቤተሰቦቼ፣ እንደኔ እንደኔ ግን ሄሉዬ ይቅርታውን ተቀብላ በጓደኝነት አብራው ከእንዳልክ ጋር አብረው በጉሩፕ እሷም ያብንም አናግረው በደንብ በጉሩፕ አንድ ላይ ቢሰሩ የእውነት እኔ ደስታዬ ነው። እንዳልክን በነገራችን ላይ ብዙዎቻችን ውስጥ ልባችን ውስጥ እንዲቀር እንድንወደው ያደረገን ስራ ከሄሉዬ ጋር ሳይመጣ በፊት እንዳልክ በይቱ ሚዲያው ላይ በጣም በጣም በጣም ጥሩና ይበል የሚያሰኝ ስራዎች ይሰራ ነበር። እኔ እንዳልክን ከሄሉ ጋ ሳይመጣ በፊት ነው ማቀው ማለት ነው። በጣም መልካም ስራዎችን የሆኑ አንዳንድ የተደበቁ ነገሮችን የሚማግጡ ሴቶችን ከባሎቻቸው ተደብቀው እነሱን በሚያካል ሰት ነው የማቀው እንዳልክንና፣ በጣም አድናቂው ነኝ። በጣም ነው ማከብረው። እውነት ለመናገር በጣም ነው እንዳልክ ዲስክን የምወደው እና ሰሞኑን ደግሞ ያው እንዳያችሁት ከሚዲያው ላይ ጠፍቷል። እኔ እንደውም ተሸነፈ እንዲሄ ልጅ ሜዳውንም ፈረሱም ሜዳውም ያውል ብሎ ለያብ እየጠፋ ነው እንዲህ እያልኩ የእውነት ለመናገር እየገባሁ ዩቱብ ላይ ቸክ አረጋለሁ እየገባሁ፣ ምክንያቱም ሰርፕራይዝ እየጠበኩኝ ነው። ሰርፕራይዙ ታዲያ ምንድን ነው ብላችሁ ብትጠይቁኝ ምናልባት ናቲ ሄሉን ያመጣትና ከእንዳልክ ጋር እርቅ ይፈጥራሉ ብዬ ነው ያሰብኩት። እርቅ ይፈጥራሉ ማለት ግን ቤተሰቦቼ እንዲሰመር በት የምፈልገው ወደ ድሯቸው ይመለሳሉ ማለት አይደለም። አሁን ላይ ሄሉ እንግዲህ አልወደደችም አልወደደችም፣ ያብን አፈቀረችም አላፈቀረችም፣ እሱ አፈቀራትም አላፈቀራትም፣ እንግዲህ አሁን ላይ ያብና ሄሉ ሰላም ፈጥረው ወደ በፊት ፍቅራቸው ተመልሷል። ስለዚህ የእንዳልክ ትሆናለች ብሎ ማሰብ ይከብዳል ቤተሰቦች እና እንደኔ እንደኔ ግን እንዳልክዬና ሄሉዬ በጓደኝነት ሰውኮ ግዴታ ፍቅረኛሞች መሆን አይጠበቅባቸውም አይደል? ኖርማል ጓደኛሞች ሆነው ከዩቱብ እንዳይጠፋ ብታደርገው ሄሉዬ፣ እንደኔ ሀሳብ እንዳልክን ጥሩ ነው ብዬ ነው። ቤተሰቦቼ እንዳልክ እንግዲህ ጠፍቷል። አንድ ሰሞን ያቺ ዳይመንድና ወርቅ የነበረችው እንግዲህ ዳይመንዷን ለመፈለግ እንግዲህ ያው ዳይመንድ እንዲሁ በቀላሉ አይገኝም አይደል? ያችን ዳይመንድ የሆነችውን ልጅ ለመፈለግ እንግዲህ ናቲ በዛ ጋ ዞጥ ዞጥ፣ እንዳልክዬም በዚህ ቃላቶቹን እያሽሞነሞነ እያሳመረ ከሄዱ እየፎቶ ጋር እንግዲህ ዩቱብ ልጅ ዞጥ ዞጥ ሲል ሁላችንም እያየን ነው። የማይረሳም የቅርብ ጊዜ ትዝታ ነበር። ሰሞኑን ግን እንዳልክ ከዩቱብ ሚዲያው ላይ ፈት ብሎ ሰነባብቷል። ሁላችንም በጉጉት የምንጠብቀው የእንዳልክን እና የሄሉዬን እርቅ እንፈልጋለን። ሰርፕራይዝም ያደርገዋል ናቲ ሄሉን ይዟት መጥቶ ከእንዳልክ ጋር እርቅ ይፈጥራሉ ብዬ እንደኔ በጉጉት የምጠብቁትን ትኖራላችሁ። ከዛ መሀል አንዷ ምኔነኝና እንዳልክ ጠፍቷል። ለምን እንደጠፋ ግን አላቅም። የእውነት እኔ በጣም በጉጉት የጠበኩት እንዳልክ እና ሄሉም ያው ህርቅ ይፈጥራሉ። ምንም ችግር የለውም እኮ ይቅር በኝ እያለ ነው። ይቅር ትለዋለች፣ ይቅርታውን እንዳልክን ትቀበለዋለች። ናቲ ምናልባት አምጥቷት ሰርፕራይዝ ያደርጋታል እያልኩ እያሰብኩ ነበር፣ ያደርገዋል እያልኩ። ይቅርታ እና ናቲም በዚህ አጋጣሚ ናቲ ማን ነው፣ ናቲ እኮ ኢትዮጵያ ውስጥ የለም ምናምን ልትሎ ትችላላችሁ። ናቲ ሚባል አንድ በጣም ጎበስ ዲክቶከር አለ የእንዳልክ ጓደኛው ነው። እንደውም እኔ የሆነ መጨረሻውን የጠበቅነው ነው። አንድ ቪዲዮ መጨረሻ ላይ ሰርተውን ነበረ፣ እንዳልክ ሳይጠፋ በፊት ማለት ነው። እንደውም ከሄሉ ጋር የታረቁ መስኖኝ ሄሉን ሰርፕራይዝ ያደረገው መስኖኝ ነበረ። ግን ሁለተኛ ፓርቲ ይቀጥላል ብለን ሁላችንም በጉጉት እየጠበቅን ሄሉዬን አምጥቶ ሰርፕራይዝ ያደርገዋል፣ ይታርቃሉ፣ ይቅርታውንም ትቀበለዋለች ብዬ እኔ በጉጉት እየጠበቅኩ በዛው፣ እንግዲህ እንዳልክም ናቲም የዋሽታ ሆነው ቀርተዋል። ከሜዳ ላይ ጠፍተዋል ማለት ነው። እንግዲህ ምን አዲስ ነገር ይኖራል? እንግዲህ እየገባን ያን እየፈተሽን ቤተሰቦቼ ወደ እናንተ የምናደርስ ይሆናል ማለት ነው፣ የእኔ ምርጦች ማለት ነው። በዚህ አጋጣሚ ሁላችሁንም ከልብ አመሰግናለሁ የኔ ቅመሞች፣ ለምታበረታቱኝ፣ ሰብስክራይብ ለምታደረጉኝ፣ ላይት ለምታደረጉኝ። የእውነት እግዚአብሔር አክብርልኝ። ሁላችሁንም ወዳችኋለሁ።